ሴቶች በጤናማ ወሲባዊ ህይወት የሚፈልጓቸው አምስት ጉዳዮች። የወሲባዊ ግንኙነት ጥቅም ከመኝታ ቤትም የተሻገረ ነው። ጤናማ ወሲባዊ ግንኙነት ያላቸው ሰዎች የልባቸው ጤንነት በየጊዜው እየታደሰ ከመሄዱ ባሻገር በሽታን የመከላከል አቅማቸው እንዲጨምር እንደሚያግዛቸው በርካታ ጥናቶች ያመለክታሉ። ደግሞም በመደበኝነት የሚፈጸመው ወሲባዊ ግንኙነት ከፍቅር አጋራችን ጋር ያለንን ቅርርብ በማጠናከር ጤናማ ግንኙነት እንዲኖረን ይረዳል። ነገር ግን አንዳንድ ጥናቶች እንደሚያሳዩት በርካታ ሴቶች ለወሲባዊ ግንኙነት ፍላጎት በማጣት ይቸገራሉ። ሆኖም ግን ይህ ችግር በቀላሉ ሊታለፍ የማይችል እንደሆነ በርካታ የህክምና ባለሙያዎች ይናገራሉ። ለምሳሌ እስኪ እነዚህን አምስት ምክሮች እንንገረው። አንድ መኝታ ቤት ውስጥ የምትወጅንና የምትጠይቂውን ነገር ወቂ። ጥሩ ስሜት እንዲሰማሽ የሚያደርግሽን ስሜትሽን የሚያነቃቃውን ለወሲባዊ ድርጊቶች ዝግጁ እንድትሆኚ አሊያም እንዳትሆኚ የሚያደርጉሽንና ሌሎችን በመኝታ ቤትሽ ውስጥ እንዲሆኑ የምትፈልጊያቸውን ቀድመሽ ወቂ። የፍቅር አጋርሽንም እነዚህን እንዲያደርግልሽ በግልጽ ማውራት ነገርየውን ቀለል ያደርገዋል። ሁለት ትኩረትሽ እዚሁ ይሁን። በእውነት ለመናገር ከሆነ በዚህ ውጥረት በነገሰበት የአኗኗር ዘይቤያችን ውስጥ ፍቅር ህይወታችን ላይ እንኳን ትኩረት ማድረግ ሊያቀተን ይችላል። ነገር ግን በተለይ ሴቶች ደስተኛና እርካታ ያለው ወሲባዊ ግንኙነት እንዲኖራቸው ከፈለጉ ወሲብ በሚፈጽሙበት ጊዜ ሙሉ ትኩረታቸውን ወሲባዊ ድርጊቱ ላይ ብቻ እንዲያደርጉ የስነልቦና ህክምናና የወሲባዊ ህክምና ባለሙያው ዶክተር ኪርነር ያስረዳሉ። ሶስት ስለ ሰውነትሽ አዎንታዊ አመለካከት ይሰማሽ፣ በራስ መተማመን ይኖረሽ። አንዲት ሴት ስለ ሰውነቷ አዎንታዊ አመለካከት ከሌላት ወሲባዊ ግንኙነትን ማጣጣም በጣም ፈታኝ ይሆንባታል። በሴክሹዋል ሜዲሲን ላይ የወጣ አንድ ጥናት እንዳመለከተው የክብደት ጉዳይ፣ የአካላዊ ሁኔታ፣ ወሲባዊ ሳቢነት፣ በወሲብ ጊዜ ስለ ሰውነታችን ያለን አመለካከት ጨምሮ ስለ ሰውነታችን ያለን አጠቃላይ አመለካከታችን በወሲብ ጊዜ እንድንደሰት አለያም እንዳንደሰት ወሳኝ ምክንያት ነው። የሆነ ሆኖ በወሲብ ለመደሰት የግድ ፐርፌክት የሚባለውን ሰውነት ሊኖርሽ አይገባም። ይልቁንስ ስለ ሰውነትሽ የሚሰማሽን ስሜት አዎንታዊ ማድረግ ራስ መተማመንሽን ስለሚጨምረው ሁሌም ቢሆን በአእምሮሽ አዎንታዊ ነገሮችን እንዲሰራጩ ማድረግ ብልህነት ነው። አራት እምነትና ስሜታዊ ደህንነትሽን አስተውይ። የፍቅር አጋርሽ በላዮች ላይ እየወሰለተ አሊያም እምነት እያታሸበት እንደሆነ የሚሰማሽ ከሆነ ወሲባዊ ግንኙነት ከማድረግሽ በፊት እነዚህን ችግሮች መፍታትሽን አረጋግጪ። አምስት የፍቅረኛሽን ወሲባዊ ጤንነት ተወቂ። ወሲባዊ ግንኙነትን ጤናማና ደስተኛ ከሚያደርጉ ቁልፍ ጉዳዮች መካከል አጋደሽ ያለበትን አሊያም ያለፈበትን ወሲባዊ ግንኙነት ማወቅ ተጠቃሽ ነው። ስለ አባላዘር በሽታዎች፣ ስለ እርግዝና መከላከያ፣ ከዚያ በፊት ስለነበረ ወሲባዊ ግንኙነት ታሪክ መጠየቅና ግልጽ በመነጋገር ወሲባዊ ግንኙነትን በምታደርጉበት ጊዜ የምትፈልጉትን ደስታና ቅርር ማግኘት እንድትችሉ ይረዳችኋል። ውድ ቤተሰቦቼ ለዛሬ የነበረን ቆይታ፣ እናንተ በቀረበው ፕሮግራም ላይ ምን አስተያየት አላችሁ? ኮመንት ተጻፉልን። በቀጣይ ፕሮግራም እስከምንገናኝ ሰላም።